እኔ በጣም የሚገርመኝ ብዙ ጊዜ የዳኒና የጽጌ ጭቅጭቅ ነው። በቃ ሁሌ ሁሌ ሁሌ ማለት ነው። ለምሳሌ የዛሬ አንድ ዓመት የሰሩትን ቪዲዮ ወደኋላ ተመልሳችሁ ብታዩ ሲጨቃጨቁ ነው የምታዩ። ሁሌ እንደተጨቃጨቁ ነው። ደግሞ መሀላቸው የሚመጡ ሰዎች እባካችሁን፣ በተለይ በተለይ እነሱ መሀል የምትገቡ ሰዎች ካላችሁ የእውነት እስቲ ትንሽ ተረጋጉ። የተረጋጋ ሰው ነው ይህ ሰው መሀልም መግባት ያለበት። እስቲ ተመልከቱ፣ እነዚህ ሰዎች ምንድነው አሁን እዚህ ጋር? እራሳቸው ነው ያጠፉት በተለይ መሀል ላይ የነበሩ ሰዎች ትንሽ ነገሩ እንዲጋጋል አድርጓል። ምክንያቱም ያው ዳኒ በተለይ ለፅጌ እንደዚህ አይነት ፕሮግራም አዘጋጅቶ የፍቅር ጥያቄ ሲጠይቃት በዛን ሰዓት እንዲጋጋል ሲያደርጉ የነበሩት መሃላቸው የነበሩ ሰዎች ናቸው። አብርሃምንም ጨምሮ ነው። ባይዘ እዚህ ጋር ማወቅ ያለባቸው ነገር አብርሃምን በዛ ቪዲዮ ላይ ተካቶ ነበረ፣ እና በዛን ሰዓት የተናገረው ንግግር ትክክል አልነበረም። እሺ በይ በቃ እሺ በይ በግድ እሺ በይ እሷ እኮ ዝግጁ ላትሆን ትችላለች። በተለይ ዳኒ አንዳንዴ ትገርመኛለህ። በቃ ሰርፕራይዝ ነው ፕራንክ ነው ምንድን ነው የምንለው መተበቃ በአዲስ ነገር ማድረግ ትወዳለህ ሁሌ ማለት ነው። እና እንደዚህ እሺ በይ እንደቀላል ትዳር እሺ አይባልም። በጣም ብዙ ነገር ታዝባለች ፅጌ፣ በጣም ብዙ ነገር አይታለች በዳኒ ህይወት ውስጥ። በአንድ ቀን ሌላ ሴት ይዞ ሊመጣ ይችላል ዳኒ፣ በጣም ብዙ ጊዜ አይተናል እና አብርሃም ጋም ቪዲዮ ሲሰራ እንደዛው ተመሳሳይ ነበረ። እሷም እንደዛው እሷ በቅናት ነው የምታረገው። የምታረገው ነገር በሙሉ ከልቧ እንዳልሆነ በደንብ እናውቃለን። በተለይ ፅጌ የምታረገው ነገር በቃ እሱን ለማስቀነት ለማናደድ የምታረገው ጥረት እንጂ በጭራሽ በጭራሽ እንደዚህ አይነት አስተሳሰብ የላትም። ያው አንዳንዴ ግግም ትላለች፣ ቶሎ ለምታረቅም ጊዜ ትፈጃለች። ያ ደግሞ የጓደኛዋ ተጽዕኖ ነው ብዬ ነው የማስበው በተለይ አጠገቧ የቆመችው አሁን እንግዲህ ጓደኛዋ ሁሌ ማለት ይቻላል ነገሮች እንዲጋጋሉ የምታደረግ እሷ ናት። የዳኒ ጓደኞችም ተመሳሳይ በቃ መሀላቸው ያሉ ሰዎች እንዲጋጋል ነው የሚያደርጉት እንጂ አንድም ቀን ለማረጋጋት ሞክሮ አያውቁም። በዛሬ ቪዲዮ እንግዲህ ሲያረጋጉ ነው ያየሁት። እና እስቲ የሚሉትን ነገር እንሰማለን። ላይፋቸው የየራሳቸው ነው፣ ግን ሰላማው ዱዱ ላይፍ ላይ ዘልቅ ይችላል ካሰብሽ ሰው ጋር አይደል? ሁለታቸውም የየራሳቸው መንገድ ጀምራቸው ሊሆን ይችላል፣ ግን አሁን እነሱ የየራሳቸው ላይፍ የላቸው። ዳኒ ያለ ጽጌ መኖር አይችልም። ጽጌ ያለ ዳኒ መኖር አትችልም። ይሄ እውነት ነው። በቃ ትንሽ ይቸኩላል ዳኒ ይቸኩላል በቃ የሚያደርገውን ነገር አያስተውልም። ካደረገ በኋላ ይቅርታም አይጠይቅም። ከጠየቀም በጥሩ መንገድ ሳይሆን በሚያናደ መንገድ ነው። በተለይ ፅጌን በጣም ብዙ ጊዜ ሲያሰቃያተ የነበረው ራሱ ነው። ነገሮችን የሚፈተፍተው እሱ፣ የሚያበላሸው እሱ። ከዛ በኋላ ደግሞ ልክ በቃ የማይጠበቅ ነገሮችን የማይጠበቅ ቦታ ላይ ያደርጋል። ከዛ ጓደኞቹም ይደግፉታል። በተለይ አሁን ጓደኞቹ በስቷል። እንጃ ምን አይነት ጓደኛም እንዳፈራ አላውቅም። የሚናገሩት ነገሮች በሙሉ ዳኒ ጋር በተለይ ምን አይነት ዋጋ እንደሚሰጠው አላውቅም። እንግዲህ ተወዳጅም ለመሆንም ሊሆን ይችላል፣ አላውቅም። ግን የምትናገሩት ነገሮች እያንዳንዱ ነገሮች እሱን የሚገፋፉ ነገሮች፣ በተለይ ወደ ጥሩ ነገር ሳይሆን ወደ መጥፎ ነገር የሚገፋፉ ነገሮችን ነው በተደጋጋሚ ስታደርጉ የነበረው። ይሄንን ነው የምነግራቸው ጽጌም እንግዲህ ሁሌ ማለት ይቻላል ተመሳሳይ አይነት ታረጊ ያለሽ፣ በተለይ ጓደኛሽ አሁን አብራ የመጣች ልጅ ሁሌ የሆነ በቃ እንድትናደጅ የሆነ ነገር እንድታረጊ የሆነ ውሳኔ እንድትወስኝ ዳኒን ለማስጨነቅ ወይም ደግሞ በተለይ በተለያዩ ጊዜ ማለት ይቻላል እሱን ለማናደድ የምታደርጉት ጥረት አለ ከጓደኛሽ ጋር እየተመካከርሽ። ትክክል አይደለም። ጓደኛ ባይዜ ወደ ጥሩ ነገር ነው መምራት ያለበት። አንድ በፅጌና ዳኒ እንደዚህ ተጣልተው እጅግ በጣም በተኮራረፉበት ሰዓት ላይ ወደ ሰላም የሚያመጣቸው ጓደኛ ነው የሚያስፈልጋቸው። እንደዛ ነው እኔ የሚሰማኝ። እባካችሁን እባካችሁን፣ በተለይ መሃል ላይ ያላችሁ ሰዎች ነገሩ እንዲጋጋል አታደርጉ። ዲስታደለይ ዳኒም እውነቱን ነው። ያደረገችው ነገር ትክክል አልነበረም። በእርግጥ ያው እሷም እሱን ለማናደድ ብላ ነው እንጂ ፅጌ እንደዚህ አይነት ጸባይ እንደሌላት በደንብ እናውቃለን። ግን እሱን ለማናደድ የምትሄደው ጥረት መንገድ እጅግ በጣም ከባድ ነው። ለሷም ጥሩ አይደለም። ሴት ሆኗ የተለያዩ ወንዶች ጋራ መገናኘት የለባትም ብዬ ነው የማስበው። ወንዱ እንኳን አንቺ አሁን እንደዚህ ባታስብ ፅጌ፣ ወንዱ የሆነ ነገር ሊያስብ ይችላል። ስለዚህ ጥንቃቄ ያስፈልጋል። እንደዚህ አይነት ነገሮችን አታድርጉ ነው የምላችሁ። በተለይ ሶስተኛ ሰው ይዛችሁ መታችሁ እንደ ፕራንክም ይሁን ወይም ደግሞ እሱን ለማናደድ ወይ እርስ በርስም እንግዲህ የሆነ ነገር ለመባባል ጥሩ ነገር ያልሆኑ ነገሮችን አታደርጉ፣ በጭራሽ አታደርጉ። የተለያየ ቪዲዮዎች አሉ እሱም መስራት ትችላላችሁ። በተለይ ዳኒን ለማናደድ ግዴታ ወንድ ይዘሽ መምጣት የለብሽም። አንተም እንደዛው ዳኒ በተለይ ፅጌን ለማናደድ የተለየ ነገር ይዘ መምጣት የለብም። ምታረገው ነገር ትክክል አይደለም። ብዙ ጊዜ ነገር ያለው ከተጣላችሁ ከዚህ በፊትም ከሁለት አመት በፊት በተለይ ተጣልታችሁ በጣም ነገሩ ግሎ ለተወሰነ ጊዜያት በተለይ ለስድስት ወር አካባቢ ተጣልተው የምር የምር ተጣልተው በዚህ ምክንያት በሶስተኛ ሰው ምክንያት እንግዲህ ተራርቆ ነበሩ የራሳቸውን ላይፍ ጀምሮ ነበሩ ያ ነገር ይፈጠራል በድጋሚ ስለዚህ እባካችሁ ይህ ጥላችሁ በልክ አድርጉ የምትጣሉት የምትነጋገሩት ንግግሮች በተለይ በጣም በጣም በቃ ወሳኝ ስለሆነ ለራሳችሁ ነው። እኛ የምንናገረው ለእናንተ ነው፣ ለሌላ ሰው አይደለም። እዚህ ጋ በተለይ ኦዲንሱ ደግሞ በጣም ብዙ ነገሮችን እንዲጋጋል ነው የሚያደርገው እንጂ ምንም ከዚህ ትምህርት የማይወስድም ምንም የሚጠቀመው ነገር የለም። ስለዚህ ዳኒ ከዚህ ስሜት ውስጥ ውጣ። በቃ ሁሌ እንደዚህ ግንፍል ግንፍል ግንፍል እሷ እንኳን እያሽኦፈችብህ እንደሆነ እንኳን ግራ ገብተዋል መሰለኝ። አላወቅም፣ ይሁን የሷ ጸባይ እስከ ዛሬ ድረስ እንግዲህ ስንት ዓመት አብራችሁ ኑሯችሁ የዛሬ አንድ አመት ወይም ሁለት አመት አይደለም የተዋወቀውት እንግዲህ እነ ዳኒ በተለይ ረጅም ጊዜ ነው። የእውነት በጣም ረጅም ጊዜ ነው። ሲተዋወቁም በጣም ብዙ ላይፍ አሳልፈዋል ፅጌና ዳኒ ያላሳለፉት ነገር የለም። ችግርም በደንብ አይቷል፣ መነሳትም በደንብ አይቷል ትልቅ ቦታ ደርሶም አይተዋል። ያንን ሁሉ ነገር ያሳለፋችሁት መሀላችሁ ሰው እየገባ በየጊዜው ይሄ ነገር ጥሩ አይደለም። በቃ ምንም እነዚህ አሁን ጓደኞች የተባሉ ሰዎች አንዳንዴ ያስቁኛል ያስቆኛል። በቃ የምታረጉት ነገር ለማስታረቅ እንዳልሆነ እኮ ያው ይታወቅባቸዋል። የምታረጉት ነገር በደንብ ያሳያል። ስታጋግሉ ነው የምትሉት ነገሮች እንዲጋጋል የሚያረጉት እነሱ፣ በተለያየ ቪዲዮ ማለት ይቻላል በራሳቸውም ቻናል በነጽጌም በነዳኒም በቃ በተደጋጋሚ እባካችሁን እባካችሁን። ሌላ ደግሞ እቺ የጽጌ ጓደኛ በተለይ እሷ በቃ የምታደርገው ነገር አንዳንዴ፣ እርስ በእርስ ችግር ካለባችሁ እዛው ጨርሱ። ዳኒና ጽጌ፣ መሀላችሁ ሰው ሳታስገቡ እስቲ በራሳችሁ መንገድ ችግራችሁን ለመፍታት ሞክሩ ነው የምለው። በቃ እርስ በርስ የሆነ ነገር ውስጥ ናቸው። አሁን እችኛዋ ልጅ ከእነዚህ ልጆች ጋር በጣም እንግዲህ የሆነ ችግር ውስጥ ስላለች ወይም ደግሞ እየተጣሉ ስለሆነ ግዴታ ፅጌን ደግፋ ወይም ፅጌን ወደማይሆን ነገር እየወሰደቻት እንደሆነ ነው የሚሰማኝ። እባካችሁን እባካችሁን ችግራችሁን ለመፍታት ሞክሩ፣ አይቻለው ብዙዎቻችሁ በእርግጥ ፕራንክ ነው ድራማ ነው ልትሉ ትችላላችሁ። የእነሱ ላይፍ እውነት እንደሆነ ደግሞ እኔ ስለደረስኩበት ነው። ስለዚህ እባካችሁን ነገሩን እንደ ቀል የምታዩት ነገር ነገ እንድትለያዩ ያደርጋቸዋል። ስለዚህ እባካችሁን ከዚህ ነገር ውስጥ ውጡ። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።